የተከበራችሁ የዘይገርም ተከታታዮች፣ ዛሬ በአፍሪካ የፖለቲካ መድረክ ላይ የሚታየውን ውስብስብና አሻሚ እውነት እንቃኛለን። በተስፋና በለውጥ ቃል ስልጣን ላይ የሚወጡ መሪዎች በጊዜ ሂደት ግን እንዴት ለተለየ አንዳንዴም አንዴም አሳዛኝ ወደሆነ መንገድ ህዝባቸውን እንደሚመሩ እንመለከታለን። ይህ ታሪክ የአብይ አህመድን የኢትዮጵያን ጉዞና የኢብራሂም ትራኦሬን የቡርኪና ፋሶን መውጣት በማነጻጸር የስልጣን ፈተናዎችን፣ የህዝብን ተስፋና የዲሞክራሲ ዕጣ ፈንታ ይዳስሳል። አብራችሁን ቆዩ። ዓመተ ምሕረቱ 2018 ነበረ። የአፍሪካ ቀንድ ዘመናት በግጭት በጨለማና በፖለቲካ ጭቆና የኖረችው ክልል አዲስ ንጋትን ተመለከተች። ያኔ ነበር አንድ ወጣት አስተዋይና በብሩህ ተስፋ የተሞላ መሪ ዶክተር አብይ አህመድ የኢትዮጵያ ጠቅላይ ሚኒስትር ሆነው ወደ ሥልጣን የመጡት። መምጣታቸውም በመላው ዓለም በተለይም በአፍሪካ ታላቅ ደስታና ተስፋ ነጭሮ ነበር። የለውጥ ነፋስ በመላ አገሪቱ ይነፍስ ጀመር። የሕዝቡም ልብ በናፍቆትና በአዲስ ብርሃን ተሞላ። የለውጡን ቃል ከወዲው ከፍ ያለ ቦታ ሰጡት። ጠቅላይ ሚኒስትሩ የመጀመሪያ እርምጃዎቻቸው ልክ እንደ ንጋት ጮራ በአገሪቱ ላይ ወርደው ለብዙ ሺህ ቤተሰቦች ብርሃን ሆኑ። ያለ ፍርድ ታስረው የነበሩ በሺዎች የሚቆጠሩ የፖለቲካ እስረኞችን ከእስር ተፈተው ከቤተሰቦቻቸው ጋር ተቀላቀሉ።

በአገሪቱ ውስጥ እንዳይንቀሳቀሱ የተከለከሉ ተቃዋሚ የፖለቲካ ድርጅቶች ከእገዳ ነፃ ወጥተው በይፋ የፖለቲካ እንቅስቃሴ እንዲያደርጉ ተፈቀደላቸው። ይህ ደግሞ በበርካቶች ዘንድ ትልቅ የዲሞክራሲ በርን ከፈተ፣ ለነፃነትና ለመብት የቆመ መንግስት መጣ በሚል ስሜት አጭሮ ነበር። ለአመታት ከሀገራቸው ተሰደው በባህር ምድር ሲኖሩ የነበሩ ተቃዋሚዎችና ምሁራን ሁሉንም ችግር ከኋላ ትተው ወደ እናት ሀገራቸው በክብር እንዲመለሱ ጥሪ ቀረበላቸው። በደስታም ተቀበሉ። ፖለቲካ ምህዳሩ ከመቼውም ጊዜ በላይ መስፋት ጀመረ። የሕዝቡም ድምፅ ከፍ ብሎ እንዲሰማ እድል ተፈጠረ። ከውስጥ ለውጥ በተጨማሪ በውጭ ግንኙነትም ታላቅ ምዕራፍን ከፈተ። ለሁለት አስርተ ዓመታት በድንበር ግጭትና በጦርነት አውድማ የኖሩት የኢትዮጵያና የኤርትራ ህዝቦች በመሪዎች መካከል በተደረገው ታሪካዊ የሰላም ስምምነት ተገናኙ። በ2010 ዓ.ም በወረሃ ሐምሌ ላይ በተፈረመው ይህ የሰላም ስምምነት የሁለቱ ሀገራት ግንኙነት ሙሉ በሙሉ እንዲታደስ፣ ድንበሮች እንዲከፈቱና የተቋረጠው ግንኙነት እንዲቀጥል አስችሏል። በታሪክ ገጾች ላይ በቀይ ቀለም የተጻፈው ጥላቻና ግጭት አብቅቶለት የፍቅርና የወንድማማችነት ድልድይ ተጣለ። ተራርቀው የነበሩ ቤተሰቦች ተገናኙ። የቴሌቪዥን ፕሮግራሞችም ሳይቀር በሁለቱ ሀገራት ተበታትኑ የተጠፋፉ ቤተሰቦችን ማገናኘት ዋና ይዘታቸው ሆኖ ቆይቶ ነበር። እያየችትናል ና፣ ያንን ካሜራ እያዩ ለልጅ ውስጥ መልክቶ ነው የምለው የብቸኛ እናትሽ ነኝ። ብዙ ወንድሞች ሊኖሩሽ ይችላሉ። እኔ ግን የእርምጃ በአፍሪካ ብቻ ሳይሆን በዓለም አቀፍ ደረጃም የሰላም ተምሳሌት ሆኖ ተዘግቧል። ይህም ጊዜ ነው ድፍን የኢትዮጵያ ሕዝብ ማለት በሚቻል መልኩ አብይ፣ ሙሴያችን ነው የሚያሻግረን እርሱ ነው በማለት ሰውየውን ያሞገሱት። ጠቅላዩ በካቢኔያቸው ምስረታ ላይ ታላቅ ታሪካዊ ውሳኔን አሳለፉ። ግማሹን የሚኒስተርነት ቦታ ለሴቶች በመስጠት የሴቶችን በሀገር አመራር ውስጥ ያላቸውን ወሳኝ ሚና በተግባር አሳዩ። ይህ ደግሞ ለአፍሪካ ብቻ ሳይሆን ለዓለምም አረአያነት ያለው እርምጃ ነበረ። የአስተዳደር ሥርዓቱን ለማጠናከር የደህንነትና የስለላ አገልግሎትን አዋቅረው የፍትህን አካላት አጠናክረው ለአገሪቱ ዲሞክራሲያዊ ምርጫ እንደሚያካሂዱ ቃል ገቡ። ከዚህ ቀደም በመንግስት ብቻ ይተዳደሩ የነበሩ እንደ መገናኛ ብዙሃን ወይንም የቴሌኮም አገልግሎትና የአውሮፕላን ትራንስፖርትን ዘርፍ የመሳሰሉ ቁልፍ ዘርፎችን ለግል ባለሀብቶች መክፈት ጀመሩ። ይህ ሁሉ ለሀገሪቱ የኢኮኖሚ እድገት ትልቅ እድል ይፈጥራል ተብሎ ታመነም። ለዚህ ሁሉ እየሰላም እየለውጥና የአገር ግንባታ ጥረታቸው ለአውሮፓውያኖቹ የዘመን ቀመር በ2019 የዓለምን ትኩረት የሳበውን የኖቤል የሰላም ሽልማትን አሸነፉ። ያኔ አብይ አህመድ ለኢትዮጵያ ብቻ ሳይሆን ለመላው አፍሪካ ብሩህ ተስፋን የተላበሱ መሪ ነበሩ። የአፍሪካ አዲስ ትንሣኤ ምልክት ተደርገው ታዩ። ዛሬ ላይ የቡርኪና ፋሶ ኢብራሂም ትራኦሬ ከሀገሩም አልፎ በኢትዮጵያና በሌሎች የአፍሪካ ሀገራት ስሙ እንደ አንዳች መለኮታዊ ድምፅ በሁሉም ልብ ውስጥ እያስተጋባ እንዳለው አብይ አህመድም እንደዛ ነበር፣ ዝናው ይናኛው ነገር ግን ይህ ሁሉ ብሩህ ገጽታ ብዙም ሳይቆይ ወደ መራራና አስከፊ እውነታ ተቀየረ። የፖለቲካ አየር ሁኔታው ቀስ በቀስ መለወጥ ጀመረ። በሀገሪቱ ውስጥ ብቅ ማለት የጀመሩ የውስጥ አለመግባባቶችና ግጭቶች ተስፋ የነበረውን የዲሞክራሲያዊ ሽግግርን ፈተና ላይ ጣሉት። በኅዳር 2012 ዓ.ም የትግራይ ጦርነት ተቀሰቀሰ። ይህ ጦርነት የአብይ አህመድን የለውጥ ጉዞ ሙሉ ለሙሉ የለወጠ በሀገሪቱ ላይም ጥቁር ደመና ያጠላበት ክስተት ነበር። ከዚህ በኋላ የሀገሪቱ ህዝብ የገጠመው ፈተና የዓለምን ማኅበረሰብም ያስደመመ ነበር። በጦርነቱ ምክንያት የጦር ወንጀሎች፣ አስከፊ ረሃብ፣ የህዝብ መፈናቀል በስፋት ተፈጸመ። በሺዎች የሚቆጠሩ ንጹሐን ዜጎች ሕይወታቸውን በአሰቃቂ ሁኔታ አጥተዋል። በጦርነቱ ቀጥተኛ ተጽዕኖ ብቻ ሳይሆን በረሃብና በበሽታም ጭምር የሞቱ ሰዎች ቁጥር ከፍተኛ ነበረ። በሚሊዮኖች የሚቆጠሩ ደግሞ ከትውልድ ቀያቸው ተፈናቅለው ለከፋ ስቃይ ተዳረጉ። ግምቶች እንደሚያሳዩት እስከ 600 ሺህ የሚደርሱ ንጹሐን ዜጎች ህይወታቸውን ሲያጡ ከ2.5 ሚሊዮን በላይ የሚልቁ የሆኑት ደግሞ የሀገር ውስጥ ተፈናቃዮች ሆኑ። ይህ ደግሞ በሀገር ታሪክ ውስጥ ያልታየ ታላቅ ሰብአዊ ቀውስ ነበር። የዓለም አቀፍ ሰብአዊ መብት ተሟጋች ድርጅቶች እንደ አምነስቲ ኢንተርናሽናልና ሂውማን ራይትስ ያሉ በጦርነቱ ወቅት የተፈጸመውን አሰቃቂ የሰብአዊ መብት ጥሰቶች፣ የፆታዊ ጥቃቶች እና ንጹሐን ዜጎች ላይ የተፈጸመውን ወንጀሎች በዝርዝር ዘገቡ። ይህ ሁሉ ኢትዮጵያ የገባችበትን የጨለማ አዘቅት አረዳ። ከኤርትራ ጋር የነበረው የሰላም ስምምነት ፈረሰ። የኤርትራ ኃይሎች በጦርነቱ ውስጥ መሳተፋቸው የሰላም ትስስር ሙሉ በሙሉ ፈርሷል። ይህ ደግሞ በአፍሪካ ቀንድ ውስጥ የነበረውን ስጋት መልሶ አባብሶታል። በሰላማዊ መንገድ መፍታት ይቻሉ የነበሩ ችግሮች ወደ ደም አፋሳሽ ግጭቶች ተቀየሩ። በሀገሪቱ ውስጥም የተለያዩ ክልሎች እንደ ኦሮሚያና አማራ ክልሎች የታጠቁ አመፆች መፈንዳት ጀመሩ። የጎሳ ግጭቶች ተባብሰው በየቦታው የጥላቻ እሳት ነደደ። ኢትዮጵያ የመለያየት አደጋ እያንዣበበባት መሰለች። በዚህ የለውጥ ማዕበል ውስጥ የአብይ አህመድ አስተዳደር የፖለቲካ ተቺዎችን በማፈን፣ ጋዜጠኞችን በማሰር እና ስልጣንን በማዕከል ማከማቸት በሚል ተከሰሰ። የጋዜጠኞች ጥበቃ ኮሚቴ ወይንም ሲፒጄ እንዳስታወቀው በደርዘን የሚቆጠሩ የሚዲያ ሰራተኞች ያለበቂ ምክንያት ታስረዋል። ይህ ደግሞ በሀገሪቱ ውስጥ የነፃነትና የመናገር መብትን በማፈን የዲሞክራሲያዊ ምህዳሩን ሙሉ በሙሉ አሳነሰውታል። የነጻ ሚዲያዎችና የተቃዋሚ ፓርቲዎች ድምጽ ከጊዜ ወደ ጊዜ እየደበዘዘ መጣ። ያ ሁሉ ተስፋ የሰጠው ለውጥ ወደ ከፋ ብስጭትና የተቀየረ ተቀየረ። ህዝቡም በመጀመሪያ የነበረው ተስፋ ወደ ጥርጣሬና ፍርሃት ተለወጠ። አሁን ወደ ሌላ የአፍሪካ ሀገር፣ ወደ ቡርኪና ፋሶ እንሻገር። ለአውሮፓውያን የዘመን ቀመር በ2022 ገና 34 ዓመቱ የሆነ ወጣት ወታደራዊ መኮንን፣ ኢብራሂም ትራኦሬ፣ ስልጣንን ያዘ። መምጣቱም ከአብይ አህመድ የመጀመሪያ ጉዞ ጋር ተመሳሳይ የሆኑ ተስፋዎችን አጭሮ ነበር። ትራኦሬ፣ ሀገሩን ከሽብርተኝነት አደጋ እንደሚታደግ፣ ከውጭ የሚመጡ ተጽዕኖችን ሙሉ በሙሉ እንደሚያስወግድና ለቡርኪና ፋሶ ህዝብ የጠፋውን ክብር እንደሚመልስ ቃል ገባ። የእርሱ ንግግር የብዙዎችን ልብ አሸነፈ። ቡርኪናፋሶ ለመጀመሪያ ጊዜ በአስከፊ የጂሃዲስት ወይም የሃይማኖት አሸባሪዎች ዓመፅ ስትታገል ኖራለች። ይህ ዓመፅ ከሁለት ሚሊዮን በላይ ዜጎች ከቤታቸው እንዲፈናቀሉ፣ ንጹሐን ደግሞ ሕይወታቸው እንዲያጡ አድርጓል። የትራኦሬ መፈንቅለ መንግሥት የቀድሞ መንግሥታት የጸጥታ ቀውሱን ለመፍታት ያሳዩትን ድክመት ውጤት እንደሆነ ተገለጸ። ሕዝቡ በተስፋ ተሞልቶ ነበረ። ምናልባት ይህ ወጣት መሪ ከቀድሞዎቹ የተሻለ መፍትሔ ያመጣል ብሎ አሰበ። የእርሱ የመጀመሪያ እርምጃዎች ከአብይ አህመድ የመጀመሪያ እርምጃዎች ጋር በሚ የሚያስደንቅ ሁኔታ ይመሳሰላሉ። የፈረንሳይ ወታደሮችን ከሀገሩ አስወጣ። የረጅም ጊዜ ወታደራዊ ቁርሾን ሰበረ። የውጭ መንግስታት ያልሆኑ ድርጅቶች ወይንም ኤንጂዎች ጣልቃ ገብነትን ፈጽመዋል በማለት ከሰሰ፣ አንዳንዶቹንም ከሀገር አስወጣ። ይህ ሁሉ የቡርኪና ፋሶን ህዝብ ከውጭ የበላይነት እንደሚያላቅቅና የራሱን እድል በራሱ እንደሚወስን የሚያሳይ ምልክት ነበረ። ለመላው አፍሪካም የአብዮት ጥሪ አቀረበ። የአፍሪካን አንድነትና ጥንካሬን አወደሰ። ሆኖም ግን ትራኦሬ የወደፊት ጉዞ ገና ያልታወቀ ነው። ብዙ ጥያቄዎች በሰው አእምሮ ውስጥ ይሽከራከራሉ። ትራኦሬ ተቃዋሚዎችን ይታገሳል ወይንም ሥልጣኑን ለማጠናከር ብቻ ይሠራል? በሀገሪቱ ውስጥ በየጊዜው የሚነሱ ተቃውሞዎችን እየገቱ፣ የሲቪል ማኅበረሰብ ድርጅቶች እንቅስቃሴ የታገደ ነው የሚሉ ስጋቶች እየተነሱ ነው። ይህ ደግሞ አብይ አህመድ የጀመሩትን መንገድ የሚያስታውስ ነው። ትችቶችን እየሰማል ወይስ እንደ አብይ አህመድ ከህዝብ ድምፅ ተለይቶ በራሱ ውሳኔ ብቻ ይገዛል? ስልጣኑን ለሲቪል መንግስት ለመስጠት የገባውን ቃልስ ይጠብቃል? ለምርጫዎች የሰጠው የጊዜ ሰሌዳስ ምን ይሆናል? እነዚህ ሁሉ የትራኦሬን የወደፊት ዕጣ ፈንታ የሚወስኑ ጥያቄዎች ናቸው። የቡርኪናፋሶ ህዝብ ተስፋው ወደ እውነትነት እንዲለወጥ በጉጉት እየጠበቀ ነው። ሆኖም ይህንን ሰው ከአብይ አህመድ ጋር ማነጻጸሩ ማሟረት እንዳይሆንብን ለቡርኪናቤዎችም ሆነ ለመላው የአፍሪካ ህዝብ መልካም መሪ እንደሆነ መቀጠሉ ነው የሚበጀውና በዚህ ሁለት ወይም ሶስት ዓመታት የሥልጣን ዘመኑ የሠራቸውን እጅግ አያሌ ሥራዎችን ማክበርና ማወደስ ይገባናል፣ ብያምናለሁ። ይህን ሰው ልንደግፈው ግድ ይለናል። የህዝብ ድጋፍ ለመሪዎች ብርታት ሆኖ የበለጠ እንዲሰሩ ሲያበረታታ የዓለም ታሪክ ያሳያል። ስለዚህም ይህን ወጣት መሪ በል ግፋበት እንክር ማለት ተገቢ ነው። የአብይ አህመድና የኢብራሂም ትራኦሬ ታሪክ ለአፍሪካ ብቻ ሳይሆን ለመላው ዓለም ትልቅ ትምህርትን ይሰጣል በተለይ ስለ አብይ ስናስብ ሥልጣን ስልጣን በቀላሉ የሚያሰክር አንዳች መጠጥ እንደሆነ ትዝ ይለናል። አንድ መሪ በህዝብ ፍቅርና ድጋፍ ስልጣን ላይ ሲወጣ የህዝቡን ታላቅ ተስፋ በትከሻው ይሸከማል። ነገር ግን ወደ ላይ ሲወጣ የህዝቡን የተለያየ ፍላጎትና ተስፋ በቀላሉ ሊረሳ ይችላል። ይህ ደግሞ በኃይለኛው የስልጣን ስካር ውስጥ ራሳቸውን እንዲያገሉ ያደርጋቸዋል። በአፍሪካ ታሪክ ውስጥ እንደዚህ አይነት መሪዎች ብዙ ናቸው። ብዙ ብሔረሰቦች ያሉባትን ሀገር መምራት ታላቅ ጥበብን፣ ሁሉን አቀፍ አስተሳሰብን እናም ለሰብአዊ መብቶች ጽኑ ቁርጠኝነትን ይጠይቃል። አንድ መሪ የህዝብን ድምፅ ሲያፍን፣ የእነርሱን ተስፋ ሲረሳ፣ ያኔ የለውጥ ብርሃኑ ወደ ጨለማ ይቀይራል። የዲሞክራሲ ተቋማት ገና ደካማ በሆኑባቸው ሀገራት ስልጣንን ማዕከል የማድረግ ዝንባሌ በጣም ፈጣን ሊሆን ይችላል። ደህንነትን ለማስጠበቅ በሚል ሰበብ የዜጎችን መብቶችና ነፃነቶችን ሊገድቡ ይችላሉ። የትራኦሬ ታሪክ ግን ገና እየተጻፈ ነው። እሱ ከአብይ አህመድ አስቸጋሪ ጉዞ መማር ያለበት የአንድ አብዮታዊ መሪ መንገድ ፈተና የበዛበት ነው። በምኞትና ተጠያቂነት መካከል ያለው ሚዛን እጅግ ተሰባሪ ነው። ይህ ሚዛን ሲዛባ መሪው ብቻ ሳይሆን መላው ህዝብ ዋጋ ይከፍላል። በጦርነት የተጎዳ ህዝብ በተፈጠረው መከፋፈል አዝማሚያ፣ የሰብአዊ መብቶች ጥሰቶች እናም በኢኮኖሚያዊ ውድቀት ይጎዳል። የዲሞክራሲ ጦት ደግሞ ለቀጣይ ቀውሶች በርን ይከፍታል። ይህንን አስደናቂና አስተማሪ ቪዲዮ እንደወደዳችሁት ተስፋ አደርጋለሁ። የሁለቱን መሪዎች ታሪክ በመቃኘት ያገኛችሁትን ግንዛቤ በአስተያየት መስጫው ላይ ያጋሩን። ላይክ በማድረግ ይህን ወግ ለሌሎችን እንዲደርስ ሼር በማድረግ የዘይገርምን ቤተሰብ ያጠናክሩ። ለተጨማሪ አስደሳች መሳጭና ወቅታዊ ቪዲዮዎች ቻናላችንን ሰብስክራይብ ማድረግን አይርሱ።